አሰላሙ አለይኩም ወረህመቱላህ። የአንድ መረጃ አጭር የዜና ትንታኔ ፕሮግራሜ ነው። ሰሞኑን እንዳያችሁት ሚዲያ አሜሪካ ጦሯን ኦልሞስት ወደ ቬኔዙዌላ እያስጠጋች ከፍተኛ ውጥረት እንደተፈጠረ ታውቃላችሁ። አሜሪካ ልታጠቃ ትችላለች፣ መንግስትን ለመጣል ልትፈልግ ትችላለች የሚል መረጃዎች ስላሉ በጣም ከፍተኛ ውጥረት ውስጥ ተገብቷል ከማዱሮ መንግስት ጋር ትላልቅ የሚባሉ የኤርክራፍት ኬሪየር የጦር ጀት ተሸካሚ መርከቦቿን አስጠግታለች። ለረጅም ጊዜ ስትቀናቀን የኖረችው አመራር እንደሆነ ይታወቃል። በተለይ የማዱሮ አገዛዝ ማለት ነው። አሜሪካ ደግሞ ታውቃላችሁ፣ ዘይት ባለበት ሁላ ቦታዎች አትጠፋም። ቬኔዙዌላ እንደውም ፕሩፍ በተደረጉ እንትኖች በዓለም አንደኛ ትልቁ የዘይት ክምችት እሷ እንደሆነ ይነሳል። ሁለተኛ የሚሉም አሉ። ብቻ ሳውዲ አረቢያና ቬኔዙዌላን የሚደርስባቸው እንደሌለ እርግጠኛ መሆን ይቻላል። ከዛም ውጭ በርካታ የማዕድን የምን እንትኖች አሏት፣ ተፈጥሮ ጋዝ እና ሌሎችም ነገሮች ማለት ነው። ያው ለረጅም ጊዜ እንግዲህ ቦታው ላይ የነበረው እንትን ሞንሮ ዶክትሪን የሚባል ነበር። በ1823 የተጀመረ ጄምስ ሞንሮ የሚባል የአሜሪካ ፕሬዚዳንት፣ አምስተኛው ፕሬዚዳንት ይመስለኛል። ባለሳሳት ኖ አምስተኛው አይመስለኝ። ብቻ እርግጠኛ አደለሁም። ብቻ ጄምስ ሞንሮ የአሜሪካ ፕሬዚደንት ቦታውን፣ አካባቢውን በተለይ ደግሞ የአውሮፓ መንግስታትን እዚህ ቅኝ ግዛት መክፈት አትችሉም፣ ቦታው የኔ ነው፣ የኔ ጓሮ ነው የሚል ፖሊሲ ያራመደበትን የሞንሮ ዶክትሪን ለረጅም ጊዜ ሲጠቀሙት ቆይተዋል። አሁን ላይ ሞንሮ ዶክትሪኑ የለም፣ ግን ትራምፕ ድጋሚ ሊያመጣው እየሞከረ እንዳለ ይታወቃል። ፓናማ ካናልንም ሌሎችንም አካባቢ ቦታዎች ላይ ስም እስከ ማስቀየር የእኔ ቦታ ነው ወስዳለው እስከ ካናዳና ግሪንላንድ ድረስ ሰውየው እንዲህ አይነት የማጋ እንቅስቃሴ ውስጥ ስላለ እንዲህ አይነት አመለካከት እንዳለ ይታወቃል። አላኩል ያህል እንደዚህ አይነት እንቅስቃሴዎች እያደረገ እንዳለ ይታወቃል። ግን ደግሞ ያው ለረጅም ጊዜ ወዳጅ ሆነው ቆይተው በ1970ዎቹ ቬኔዙዌላ የዘይት ምርቷን ናሽናላይዝ አደረገች። የዛኔ ሙሉ በሙሉ አልተጣሉም። በኋላ ላይ ግን ሁጎ ሻቬዝ ሻቬዝ ወደ ስልጣን ሲመጣ በ1999 ሙሉ በሙሉ አዲስ የአይዲዮሎጂ አብዮት ተፈጠረ። ወደ ሶሻሊስት አሰላለፍ የሚመስል ነገር ሄደች ሀገሪቱ። ሁጎ ቻቬዝ ከቦሊቨሪያን ሪቮሉሽን የሚባለውን ያስጀመሩት በህዝብ ዘንድ ተወዳጅ የነበረው የቬኔዙዌላ መሪ ነው። ያው ከሱ በኋላ ደግሞ በ2013 እሱ ሲሞት ኒኮላስ ማዱሮ ነው ቦታውን ተቀብሎ የመጣው። ከሱም በኋላ እንደዚሁ ችግሮች ተፈጠሩ። ከ2015 ጀምሮ በጣም ከፍተኛ ማዕቀቦች ነበሩ። በነገራችን ላይ በዓለም እጅግ ከፍተኛ የሚባለው የዘይት ክምችት ቢኖራትም በአሜሪካ ማዕቀቦች ምክንያት የዘይት ኤክስፖርቷ እጅግ በጣም አነስተኛ የሚባል ነው አራት ቢሊዮን ዶላር አካባቢ ብቻ ነው። እስካሁን ለምሳሌ በዚህ ዓመት የሸጠችው ሳውዲ አረቢያ ለምሳሌ ወደ መቶ ሰብማኒ አንድ ቢሊዮን ዶላር አካባቢ አሜሪካ መቶ ሃያ ሁለት ቢሊዮን ዶላር አካባቢ እየሸጡ ባሉበት ማለት ነው። አላኩል ያህል ግን ያው ዛሬ የምናየው ምንድን ነው የወታደር ሚሊታሪ አቅማቸው ተመጣጣኝ ነው ወይ የሚለውን ነው እውነቱን ለመናገር ተመጣጣኝ የሚባል አይደለም። በተግባር ግን እያነጻጸርን ብናየው ደግሞ በምስል አልጀዚራ ላይ የቀረበውን አርቲክል መሠረት አድርገን ልናየው እንችላለን። ወደ አልጀዚራ አርቲክል ልውሰዳችሁ። የአልጀዚራ አርቲክሉ ላይ እንግዲህ እንትኑ ላይ በምታዩት መሰረት ዩኤስ ቬኔዙዌላ ሪሌሽንስ ሰቨሬጅ ደቦይሊንግ ፖይንት፣ በቃ ኦልሞስት ጫፍ ላይ ደርሰዋል፣ ወደ ጸብ ውስጥ ሊገቡ ነው የሚል አርቲክል ነው የተጻፈው። እዛ ላይ ደግሞ የሁለቱን ሀገራት ዝርዝር እንትኖች አቅሞቻቸውን ያሳዩበት አለ። ግን መጀመሪያ ደግሞ ግልጽ አድርገን መመነሳት ያለብን ነገር የወታደር አቅም ብቻውን የአንድን ሀገር የጦርነት አሸናፊነት እንደማይወስን በጥቅሉ ከግንዛቤ ማስገባት ይገባል። ለምን ከተባለ አገራት አቅም ስላላቸው ብቻ አሸንፉም። በተለይ ደግሞ አሜሪካ ያላት የውትድርና አቅም የመሳሪያ አቅም ወደ ጎን ብዙ የተለጠጠ ነው። ምክንያቱም በዓለም አቀፍ ደረጃ ከሁለት መቶ በላይ የጦር ካምፖች በየቦታው አላት። ስለዚህ የዓለም ፖሊስ ነኝ ስለምትል በየሰፈሩ ተራ አስከባሪ ነኝ ብላ ስለምትመጣ ያላት እንትን በጣም በስፋት የተለጠጠ ስለሆነ እንደ ልብ አንድ ቦታ ላይ ብዙ እንትን ማስፈር የምትችልበት ሁኔታ የለም። ከዛ አንጻር የሚታይ ነው። ስለዚህ ለቬኔዙዌላ እንግዲህ የመደበችው አስራ አምስት ሺህ ወታደር መሆኑን ማየት ይቻላል። ይሄ ደግሞ እንትን ነው። ከዛ ውጭ ደግሞ ሀገራት ጦርነት ላይ ሲመጣ የሎጂስቲክ በጣም ማተር ያደርጋል። አንድ ቦታ ላይ አሪፍ ጦር ቢኖርህ እንኳን ያንን ጦርህን እንዴት አድርገህ ነው እዛ ቦታ ላይ የምትወስደው የምታሰልፈው፣ ሌላ ራሱን የቻለ ራስ ምታት ነው። ስለዚህ ጥሩ ጦር ኖሮህም ለሎጂስቲክ የማይመቹ ቦታዎች ሲኖሩ አስቸጋሪ ነገር ይፈጠራል። ለምሳሌ የአሜሪካን ራሷ ምሳሌ ብንወስድ አሜሪካ ለምሳሌ በጣም ሴፍ ከሆኑ ሀገራት እንደሆነች ትመደባለች። ምክንያቱም በግራ በኩል ፓሲፊክ ውቅያኖስ ከቧታል፣ በቀኝ በኩል አትላንቲክ ውቅያኖስ ሰፋፊ ናቸው ሁለቱም። አትላንቲክ ኦልሞስት ወደ 6000 ኪሎ ሜትር አካባቢ ነው። ስለዚህ እነዚህን ሁለት ሀገራት ለመውጋት ማን ነው? አሜሪካን ለመውጋት ቢፈለግ እነዚህን ሁለት ውቅያኖሶች ማቋረጥ የግድ ተፈላጊ ነው። ከዛ አንጻር በጣም አስቸጋሪ የሎጂስቲክ ቀውሶችን ሊፈጥር እንደሚችል ይታሰባል። አሜሪካ እንደውም የሚሊተሪ እንትን እንቅፋት አለብኝ ወይ ስጋት አለብኝ የሚል ነገር የምታነሳው ብዙ ላይታሰብ ይችላል ብዙዎቹ ውሸት ነው። አሜሪካ ሊትራሊ በሁለት ትላልቅ ውቅያኖሶች ተከባ የእውነት ስጋት ሊኖርባት አይችልም የሚል እንትን አላቸው፣ አቋም አላቸው። ከዛ አንጻር ምክንያቱም አንድ ሀገር አሜሪካንን ለመውጋት ቢፈልግ ያንን ሁላ ቦታ ነው አቋርጦ መሄድ የሚኖርበት ማለት ነው። ውቅያኖስ ማቋረጥ ደግሞ ቀላል አይደለም። ወደ ጃፓን ወደ እንትን ወደ ራሻ አካባቢ የተወሰኑ ቀረብ ያሉ እንትኖች አሏቸው። ግን እዛ ቦታ ላይ ደግሞ አሜሪካ ምንም አይነት እንትን የላትም። አላስካ ምናምን የምንላቸው ግዙፍ ቦታዎች ኦልሞስት በጣም ሌስ ፖፑሌትድ የሆኑ ቦታዎች ናቸው። እንደ አሜሪካ ሜንላንድ የሚቆጠሩም አይደሉም። ከዛ አንጻር ያ ነገር ለውጥ እንደሚፈጥር ይታሰባል ይሄንን ከእንትን ካስገባን እስቲ ወደ አርቲክሉ እንመልስ ልመልሳችሁማ እንግዲህ እዚህ ላይ ብዙ የሚያነሳቸው ነገሮች አሉ እኔ ትንተናውን ፓርት አላነሳላችሁም ግን ሎጂስቲኩ ማተር እንደሚያደርግ ካነሳን ቀጥታ ወደ አቅማቸው ወደሚታይበት ቻርት ልውሰዳችሁ። ለምሳሌ እዚህ ቻርት ላይ እንደምታዩት በግራ በኩል ያለው የአሜሪካ የጦር አቅም ነው። በቀኝ በኩል ያለው ደግሞ የቬኔዙዌላ ተብሎ የተቀመጠው ነው። አሜሪካ አንድ ነጥብ አንድ ሚሊዮን 330 ሺህ ወታደር አላት። በዛ በኩል ደግሞ ዜሮ ነጥብ አንድ ሚሊዮን አልሞስት 109 ሺህ አካባቢ እንትን ያላት ማን ናት? ቬኔዙዌላን ስንመለከት የወታደር ቁጥሩ አነስተኛ መሆኑን እናያለን። ወደ 109 ሺህ አካባቢ ማለት ነው። አነስተኛ የሚባል ቁጥር ነው፣ ግን እዛው ሀገሪቱ ውስጥ ያለ ነው። የአሜሪካ ደግሞ 1.3 ሚሊዮን ወታደር በየሀገሩ በተለያየ ቦታ ተበታትኖ እንዳለ ማወቅ ይገባል። ሚሊተሪ ኤርክራፍት ደረጃ አሜሪካ 13 ሺህ በላይ ጀቶች ያሏት፣ ጀት ብቻ ሳይሆን አጠቃላይ ኤርክራፍቶች። ቬኔዙዌላ ያላት ወደ 230 አካባቢ ነው። በታንክ ደረጃ እንግዲህ መሬት ላይ ደግሞ ቀጥታ ወደ ጦርነት የሚገቡ ከሆነ የአሜሪካ ኦልሞስት አራት ነጥብ አራት ሺህ ስድስት መቶ አርባ አካባቢ ታንኮች ያሏት፣ ቬኔዙዌላ መቶ ሰባ ሁለት ታንኮች ነው ያሏት። ናቫል አሴትስ ደግሞ ይሄ ከባህር ኃይል ጋር የተገናኙ ደግሞ እንትኖች መሳሪያዎች አራት መቶ አርባ አላት አሜሪካ እንግዲህ ሰርጓዥ መርከቦችም ሌሎችም ሌሎችም ጨምሮ በዛ በኩል ቬኔዙዌላ ደግሞ 34 ብቻ እንዳላት ማየት ይቻላል። ከዛ ውጭ ደግሞ በበጀት ደረጃ ደግሞ ብናየው ከፍተኛውን ዲስክሪፓንሲ የሚፈጥረው ይሄ ይመስላል። አሜሪካ ኦልሞስት 895 ቢሊዮን ዶላር አካባቢ ነው የምትመድበው እንግዲህ የዓመት በጀቷ። በዛ በኩል ደግሞ የቬኔዙዌላ አራት ቢሊዮን አካባቢ ነው። አራት ቢሊዮንም በነገራችን ላይ ትንሽ የሚባል አይደለም ግን ከአሜሪካ ጋር ሲነጻጸር አነስተኛ እንደሆነ ይታሰባል። ይሄ ሌሎቹ ነገሮች የሚያነሱት ፓርቶች ለምንድን ነው አስቸጋሪ የሚሆነው፣ ለምንድን ነው ሁለቱ የሚጣሉት የሚለውን ቅድም ኦልሬዲ ስነነገርኳችሁ አላነሳውም። ግን በአጠቃላይ ቬኔዙዌላ ቀላል ታርጌት ላትሆን ትችላለች የሚለው ግምት የብዙዎች እንደሆነ አስቀምጠን ማለፍ እንችላለን። እንዴት ከተባለ የአማዞን ጂኦግራፊ ለሎጂስቲክ የሚመች አይደለም። አማዞን ጫካ በጣም ብራዚልን ጨምሮ የአካባቢውን ሀገራት የሚወክል ነው። ከዛ አንጻር እንግዲህ ቬኔዙዌላም ውስጥ ያ እንትን አለ እና ለሎጂስቲክ የሚመች አይደለም። በተለይ ደግሞ ቀጥታ ለወረራ ለማድረግ ወታደሮችን ለማስገባት የማይመቹ ቦታዎች አሉት። የደፈጣ ውጊያ ታሪክ አላቸው ቬኔዙዌላዎች። ስለዚህ ቀላል የሚባሉ ታርጌቶች አይሆኑም። ለረጅም ጊዜ ሲዋጉበት ነው ቆዩት ነው። አካባቢው ሀገራት ድጋፍ ደግሞ ትርጉም ይኖረዋል። ለምሳሌ ኩባ፣ ኒካራጓ እና ቦሊቪያን የመሳሰሉ አጋሮቿ ሲሪየስ የሆነ እንትን ተሰላፊነት አላቸው። በአይዲዮሎጂም ይመሳሰላሉ። ምንም እንኳን አቅማቸው ብዙ ባይሆንም ግን የአካባቢው ቦታዎች ላይ ደግሞ አገሮች ላይ ሁሉም ሀገራት የየራሱ መብት አለው የራሱ የአየር ክልል አለው። እኒህ ሁላ ነገሮች ብዙ ነገሮችን ሊያወሳስቡ ይችላሉ፣ ለአሜሪካ ማለት ነው ከዛ ውጭ ደግሞ በብሎክ ደረጃ እንግዲህ ቬኔዙዌላ የነ ራሻ ብሎክ ራሻ፣ ኢራን የመሳሰሉ ሀገራት ቻይና ጋር እነዚህ ሀገራት ጋር ወዳጅነት ያላት ሀገር ናት። በተለይ ደግሞ ማዱሮ ያው የአሜሪካንን ጠላቶች ደግሞ ብዙ እንትን ስለሚል በዛ አቋሞቹ ደግሞ ብዙ የሚደግፉትም የተወሰኑ ሀገራት አሉ ከዛ አንጻር እነዛ ሀገራት እርግጥ አሜሪካ ጋር ተጋፍጠው ጦርነት ይዋጉለታል ሊባል አይችልም። ነገር ግን የተለያዩ ድጋፎችን የማድረግ እድል ሊኖራቸው እንደሚችል የሚያነሱት ተንታኞች ቁጥር ቀላል አይደለም። ከዛ ውጭ ግን ትልቁ ነገር የተጠቃ ህዝብ የመከላከል ኃይሉ ከፍተኛ ነው። አጥቂ ሰው ሀገር ላይ ሄደህ የምታደርገው ጦርነት የሚኖርህ እንትንና አንተ ደግሞ ተጠቅተህ በደልን ለማስወገድ የምታደርገው ትግል ቀላል ላይሆን ይችላል። በሚሊታሪ ደረጃ ካያችሁት፣ ለምሳሌ የእስራኤል ሚሊተሪ በዓለም አራተኛ ነው። ግን እንደፈለገ የፈለገውን ነገር ደግሞ ማድረግ ሲችል ወይ ደግሞ ሲሳካለት አናይም። ለምሳሌ ፍልስጤማውያንን ለማሸነፍ አልቻሉም እስካሁን ድረስ ያ ሁላ መሳሪያ ያ ሁላ የአሜሪካ ድጋፍና ዲፕሎማቲክ ሰፖርት ኖሯቸውም ግን ፌል ያደርጋል። በተለይ ደግሞ ህዝብ እንትን ሲል ማለት ነው የቬኔዙዌላ ህዝብ ለረጅም ጊዜ በማዕቀብ ውስጥ የኖራ በመሆኑ ቀላል የሚባል ታርጌት አይደለም። ችግር የለመደ ህዝብ ነው። በዛው ልክ ደግሞ የአሜሪካ አይዲዮሎጂ፣ አጠቃላይ የግራ ክንፍ ፖለቲከኞች፣ የዛ ደጋፊዎችም አሉ። ኦፍኮርስ፣ ያም ደግሞ ፈተና ይፈጥራል። ምናልባትም አሜሪካ ሙሉ በሙሉ ገብቼ መንግስት ገለብጣለው ከሚል አንጻር ሳይሆን አገሪቱ ላይ ቀውስ ከሰፈነ ሚሊታሪ ቀውስ ካለ መፈንቅለ መንግስቱን እንዲመጣ ማድረግ እችላለሁ የሚል ስትራቴጂክ አቅጣጫ ይዘው የመንቀሳቀስ ፍላጎት እንዳላቸውም የሚያነሱ ተንታኞች አሉ። ከዛ ውጭ ደግሞ የመጨረሻው ነጥብ ዲፕሎማሲ ቀውሱ ከባድ ነው ነው ቀላል አይሆንም ኦልሬዲ አሜሪካ ትልቅ የዲፕሎማሲ ቀውስ ውስጥ ናት ተገላለች ብዙ ሀገራት ኦልሞስት ሚኒንግፉል የሆነ ሰፖርት አይሰጡም አሁን ላይ በዲፕሎማሲ ደረጃ አሜሪካ እና እስራኤል በእስራኤል ምክንያት ማለት ነው ከፍተኛ መገለል ውስጥ ገብታለች። እንደ ድሮ አትፈራም፣ እንደ ድሮ አትከበርም። አሁን ላይ አሜሪካ ስለ ዴሞክራሲ እንኳን ማንንም አገር ልትመክር አትችልም። ማንም ሚሰማትም የለም ማለት ነው። ተሰሚነታቸውም ግርማ ሞገሳቸውም ሙሉ በሙሉ እንትን እንዳለ በጋዛው ጦርነት የታየ ነው። በሐሽሽ ንግድ አሳበው መንግስት መገልበጥ ከባድ ነው። ምክንያቱም አሁን ካርተል ደ ሎስ ሶሌስ የሚባል የሐሽሽ ድርጅት አለ። የዛ ድርጅት መሪ ደግሞ ማዱሮ ነው የአገሪቱ ፕሬዚዳንት ነው የሚል ትርክት ይዘው ነው እየተንቀሳቀሱ ያሉት ይህንን ትረምፕ ሲናገር እንግዲህ መረጃ ብሎ ያቀረበው ነገር የለም፣ ግን እንደ ትረምፕ ዝም ብሎ ሁልጊዜ እንደሚያወራቸው ቅዠቶች ተደርጎ ተቆጠረበት እንጂ ሲሪየስሊ እሱን ወስደውት እውነትም እንደዛ ሊሆን ይችላል እያሉ አሉ። የለም ኦፍኮርስ የወንጀል የተለያዩ ሰርክሎችን ምኖችን ማድሮ ይደግፋል ተብሎ የሚታምንባቸው ነገሮች ሊኖሩ ይችላሉ፣ ግን የራሱ የሆነ የሐሽሽ እንትን ከንግዱም አንጻር ሲታይ ብዙ አስተማማኝ እንዳልሆነ የገለጹ ብዙ ናቸው። እንትን ላይ ምንድን ነው በመጠንም ደረጃ አሜሪካ ውስጥ ከሚገቡ የሀሽሽ መጠኖች ውስጥ ምናልባት የቬኔዙዌላው በጣም ዝቅተኛ የሚባለው ነው። ትልቁ ከኮሎምቢያ የሚሄደው እንደሆነ ይታወቃል። ከዛ ከዛ አንጻር ብዙም የትራምፕ ትርክት ገ ያገኘ እያገኘ እንዳልሆነ ማየት ይቻላል። እስካሁን ድረስ ወደ ሰማንያ በላይ የሐሽሽ ነጋዴ ጀልባዎችን አጥቀች ያለው ገድያ አለው ላለች አሜሪካ ግን እሱን ራሱ ዩናይትድ ኔሽንስ እና ሌሎችም የዓለም አቀፍ ሕግን ያከበረ አይደለም እስከ ማለት ደርሰዋል። ከዛ አንጻር ብዙም የሚፈጥርባት ዲፕሎማቲክ ቀውስ በቀላሉ ላትወጣው ትችላለች የሚለው ሀሳብ የብዙዎች ነው ማለት ነው። ከዛ አንጻር ወዴት ያመራል የሚለው ላይ እርግጠኛ ሆኖ መናገር ባይቻልም፣ ግን አሜሪካ ቦታውን መቆጣጠር እንደምትፈልግ፣ ምናልባትም እንደ ኢራቅ አይነት ጦርነት ከቻለች መፈንቅለም ማድረጋ፣ የአካባቢውን ዘይት መቆጣጠር እንደምትፈልግ ግን ምንም ጥርጣሬ ያለው አይመስልም። ይሳካላታል አይሳካላትም የሚለውን የምናየው ይሆናል። ግን በጥቅሉ ግን በ ሚሊተሪ አቅም ብቻ ካየ ነው እንዲሁ ጠጣር እንትኖቹን ይሄ ምንድን ነው ጠጣር መረጃዎቹን ብቻ ስንፈትሽ ኦፍኮርስ የአሜሪካ ኃይል ከፍ ያለ ሆኖ የሚታይ መሆኑ ይታወቃል። ይቅርታ አረዘንኩባችሁ። ከወደዳችሁት ላይክና ሼር ማድረግ ትልቅ እገዛ ነው። በተለይ ደግሞ ኮሜንት ማድረግ ትልቁ እገዛ እንደሆነ ለማስታወስ እወዳለሁ። እንዲሁ አጫጭር የዜና እንትኖችን ሼር የምናደርግበት የአንድ መረጃ ፕሮግራም የነበርኩ እስካሁን ያቀረብኩላችሁ ጋዜጠኛና አክቲቪስት ኢስሃቅ እሸቱ ነበርኩ። ነገ በሌላ ነገር እስከምንገናኝ አሰላሙ አለይኩም ረመ